ሰላምን ዶክተር ራንጋ ሬዲ ነኝ። በአፖሎ ሆስፒታል ጁቢሊ ሂልስ ሃይደራባድ የሚሰሩ የኢንተርቬንሽናል ካርዲዮሎጂስት አማካሪ ነኝ። ዛሬ ስለ ሞየ ምን እንደሆነ እና ምልክቶቹ ምን እንደሆኑ መናገር እፈልጋሉ። ሞየ ማለት ማዮካርዲያል ኢንፋርክሽን ማለት ነው። በሌላ ቃል ደግሞ የልብ ጉዳት ወይም ሀርት አታክ ተብሎ ይጠራል። እንግዲኛ ከናይ በፊት የሚታዩ ምልክቶች ምንድን ናቸው? በአጠቃላይ የደም ቦታ ውስጥ የሚሰማ የደም ጭንቀት ወይም አስቸጋሪነት እና የመተንፈሻ ችግር ይኖራል። ይህ ህመም ወደ አንገት፣ ወደ ጀርባ፣ ወደ እጆች ሊተላለፍ ይችላል። ወይም እስትንፋስ ማለትም የሰውነት መዝናኛ፣ የራስ ዝናብ፣ የሰውነት ሙቀት መጨመር እና የሰውነት መዝናኛ ሊኖርበው ይችላል። እነዚህ በአጠቃላይ በማይ የሚታዩ መሰረታዊ ምልክቶች ናቸው። ከዚህ በፊት የተቋቋመ ማይ ከተከሰተ ከሆነ የመተንፈሻ ችግር፣ በእንቅስቃሴ ላይ የሚታየው የመተንፈሻ ችግር ዲስፕኒያችን ወይም እንኳን በእረፍት ላይ ሊኖርበው ይችላል። ስለዚህ እንደዚህ ያሉ ምልክቶች ካሉት በአቅራቢያው ያሉትን የልብ ሐኪም ወይም ቢያንስ ኢሲጂ አድርገው በፍጥነት ሐኪምን ያማከሩ